አባዴ ምን አርጌኔ? እናት አሁን እኔ እናት ይሄንን ይሄንን አንድ እህት ናት የላከችለው። ይልበሱና ይመርቋታል። ይልበሱትና ይመርቋታል። ወርቅ ዋ ነው። ደስ ብሎታል። እውነት እናቴ፣ ይህን የገዛችለት ይህን ነጠላችሁ ነው እማማ፣ ይህ ነጠላው ነው የቀሚሱ እማማ፣ እሱን ቀሚሱን የገዛችለት ልዎት አንድ እህት ከማንቸስተር አንድ እህት ከማንቸስተር ይመርቁኝ እናቴ ብላ ነው። ይመርቁኝ እናቴ ብላ ነው ከቀሚሱ ሌላ ደግሞ አራት ሺ ብር ልካለው ታለች። እህተ ማርያም እና ኪዳነ ማርያም ደግሞ እናታችን ይመርቁን ብለው ስድስት ሺህ ላገኛቸው ጠቅላላ ጠቅላላ የሁለቱ ጠቅላላ አስር ሺህ ብር ይሆናል። ምንድን ነው ይነሱ የላኩ ለውት ማን እህ ሷ ከማንችስተር ሲቲ አንድ እህት ቀሚስ የገዛችሁ ለውትና እህተ ማርያምና ኪዳነ ማርያም የላኩ ለውት ስድስት ሺህ ብር፣ ጠቅላላ አስር ሺህ ብር ስንት ነው? አረንችማ አንቺንም ጨምሮ እንትን አይበሉ። በቃ ምንም ነገር አይጨነቁ።

ያቆይልኝ አሚን። እንደ ጨረቃ ቁመው የኑሩልኝ፣ አሚን። እነዚህን ሰዎች ድናርግልኝ። እንደ ጨረቃይቱ ቁመው የኑሩልኝ፣ አሚን። እንደ ፀሐይቱ ቁመው የኑሩልኝ፣ አሚን።

የአዞ ተረት ይሁንላቸው የሰው መውደድ ይስጣቸው። እንደ ጨረጣይት እንደ ጣይት ይኑሩልን።